ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ እንደምን አመሻችሁ። ይህ በጣና ቴሌቪዥን ብቻ እየተዘጋጀ የሚቀርብላችሁ ጣና የጀግኖች አምባ ልዩ የእንግዳ ፕሮግራማችን ነው። በዛሬው ልዩ የጣና እንግዳ የጀግኖች አምባ ፕሮግራማችን እንግዳ አድርገን ይጋበዝላችሁ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና ቀላቀባይ አርበኛ አበበ ሙላትን ነው። አርበኛ አበበ ሙላትን በሶስት መሰረታዊ ጉዳዮች ላይ ቃለ ምልልስ አድርገንለታል። እንግዲህ በዋናነት እንግዲህ የአርበኞች ጦር ምስረታን፣ እንዲሁም ክልል አቀፍ የብሔራዊ ፈተናን እና እንዲሁም ደግሞ የአፋር ተፈናቃዮችን አስመልክቶ ከጣና ቴሌቪዥን ጋር ያደረገውን ቃለ ምልልስ እንድትከታተሉ በአክብሮት እየጋበዝን በቀጥታ ወደ ጥያቄው እናመራለን። ጤና ይስጥልን የአማራ ፋኖ ሸዋ ጠቅላይ ግዛት ሕዝብ ዋና ቃል አቀባይ አረበኛ አበበ ሙራት እንደምሰነበትክ? እግዚአብሔር ይመስገን። ጋዜጠኛ ይርጋ እንዴት ነህ? እንዴት ሰነበታችሁ? እግዚአብሔር መስገን። ሰሞኑን እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት ሕዝብ ከተጋድሎ ሜዳ በተጨማሪ ሁለት ወሳኝ ምዕራፎችን የተሻገሩባቸውን ተጋድሎዎች አሳይቶናል። ትናንትና የተለያየው የሚኒስትሪ ፈተናን ጨምሮ እንዲሁም ደግሞ የተፈናቃዮችን የጎበኛችሁበትና የአፋር ተፈናቃዮች የሰጡት ምላሽ አይተናልና እስኪ እነዚህ ሁለት ማብራሪያዎች እንግዲህ በውጊያ ሜዳ ላይ መሀሉ ነበር። ስለምታወራኝ ያጠራግ ንገረኝ። ወንድማለም አመሰግናለሁ። ያው በርካታ ስራዎችን እየሰራን ነው። አገዛዙን ብርክ ብርክ ያሰኙ አገዛዙ እንደልቡ እንድንቀሳቀስ ያልፈቀድንለት ያልተፈቀደለት ስራዎችን እንዳይፈቅድ የሚያደርጉ ስራዎችን እየሰራን ያለንበት ሁኔታ ነው። ያለ ስርዓቱ ያው እንደምታወቀው በማህበረሰባችን ላይ ከፍተኛ የሆነ ውዥንብር በመፍጠር ማህበረሰባችንን በማታለል ፋኖ ተበትኗል፣ ፋኖ አስር ናቸው፣ ሀያ ናቸው፣ የቀሩት እጅ እየሰጡ ነው የሚል ፕሮፓጋንዳ የሉም ተበትነዋል የሚል ፕሮፓጋንዳ እየሰራ ማህበረሰባችን ላይ ውዥንብር ለመፍጠርና አንዳንድ ዶክመንተሪ ፊልሞችን ለማሳየት ጥረት አድርጎ ነበረ። ነገር ግን ይሄ ውሃማ ያነሳ ማህበረሰባችንም በስራችን ተደምሞ ስራችንን ጠንቅቆ የሚያውቅ ማህበረሰብ ስለሆነ ብዙ ጊዜ የብልጽግናውን ዶክመንተሪ እንደ ተረት ተረት ሕፃን ልጅ በአሻንጉሊት እንደሚጫወት ነበረ ሲያዩት የነበረ እና ጥቂ ነው ይህንን ምልህ ስርዓቱ ተቆጣጥሯቸው ባሉ ሶስትና እና አራት ቀበሌዎች ላይ የነበሩ የውሸት ፕሮፓጋንዳ መንዛት አካሄዶች ነበሩ። እሱንም ማህበረሰቡ ከአንድ ወረዳ ላይ ፋኖ ተቆጣጥሮ የሚያስተዳድራቸውን ቦታዎች የአሰራር ሂደትና በህግና በስርዓት በፍትህ እንደሚሰራ ስለሚያውቁ እንደተረተረት እንዳልኩህ ቁጭ ብለው እንደማቲ ሲያዳምጡ ነበረ ዶኩሜንተሪውን። ይህን ያለው ከዛ በተጓዳኝ ግን ጠንካራ ስራዎችን በመስራት ረገድ ሸዋ ቀጠና ላይ ያሉ በርካታ ወረዳዎችን በየወረዳው ስር ያሉ ቀበሌዎች ተቆጣጥረን አስከብረን እየታገልን ያለንበት ሁኔታ ነው ያለ። ስርዓቱም በአንድም በሌላም መልኩ ለመዋጋት ይከራል፣ ግን እየተመታ ቅስሙ እየተሰበረ ወደ ነበረበት ወደ ተሸሸገባት ዋሻ እና ወረዳ ውስጥ እየተደበቀ ያለበት ሁኔታ ነው ያለ። ይህንን አጠናክረን እንቀጥላለን። እኛም በተጓዳኝ በጣም ከመደበኛ ሰራዊት ግንባታው በዘለለ የአርበኞች ሰራዊት ግንባታ ላይ ተጠምደን የከረም ነው። ለዚህም በርካታ ወረዳዎች ላይ በጣም በርካታ አርበኞችን በማፍራት ለግዳጅ ዝግጁ የሆነ አርበኛ በማፍራት ከዚህ በፊት የነበሩ ልምዶቻቸውን ተጠቅመው የአማራን ሕዝብ ነፃ ሊያወጣ በሚችል ቁመና ላይ እንዲሆኑ በማድረግ ረገድ የሶስት ወር እና በቂ ስልጠና በመውሰድ ካላቸው ክህሎት ጋር ተደምሮ የአማራን ህዝብ ለዘላቂ ድነት፣ ለዘላቂ ነጻነት፣ ለዘላቂ የአማራ ህዝብ ህልውና ተጋድሎን የነጻነት ጮራ ለማሳየት ደፋ ቀና እያሉ ያለበት ሁኔታ ነው ያለ እና አባት አርበኛው አሁን በሚገርም ሁኔታ በተለያዩ ቀጠናዎች ላይ በብርጌድ እየተዋቀረ በጣም በርካታ የቡድን መሳሪያዎችን በመታጠቅ የነፍስ ወከፍ መስሪያ አይታማም። እንደዚህ እንደ ድሮ ቆመ ጠብቀኝ እንኳን አይደለም። በጣም ውድ የሆነ ጥርጥር ጥርጥርን ጨምሮ፣ ስርዓቱ የያዘውን መሳሪያ ጨምሮ የታጠቀ አርበኛ ነው ያለ። ይህንን የምልህ ከመደበኛ ተዋጊው ከሁለቱ ኮር ስምንት ክፍለ ጦር ከሁለቱ ኮር ስምንት ክፍለ ጦር በዘለለ ያለውን ኃይል ነው ምነግር ያለውን ኃይል ነው ምነግር ያለው ኃይል ከዛ ውጪ ነው። ይሄ የአርበኞች ጦር በጣም ከባድ የሆነ ኃይል ነው። ምናልባትም ነገ ለአማራው ህዝብ ትግላችን አለኝታ ሊሆን የሚችል ለአማራው ህዝብ ትግል አንድ እርምጃ ሊያራምድ የሚችል ለሌሎቹም ኩራት፣ ለአማራም ህዝብ ኩራት፣ ምናልባት ወደፊት ለምንጎናጸፈው የነጻነት ድልም ኩራት የሆነ ጦር እየተገነባ ያለበት ሁኔታ ነው ያለ። ጦሩን ከመገንባት በዘለለም በሚገርም ሁኔታ እንደዚህ አባት አርበኞች ከማለት በዘለለ የአርበኞች ነው ያሉት። አባት አንላቸው አንላቸው፣ ለምን ቶርዋሪ የአርበኞች ሆነው አሉት? ቶርዋሪ አርበኞች መሆን በአካባቢያቸው ያለውን ጠላት እያርበደበዱ እየገጠሙ መደበኛ ውጊያ እያደረጉ ደፈጣም እያደረጉ ከዚህ በፊት የነ ደጅ አዝማች ተሰማ እርገጤ ታሪክ እየተደገመ ያለበት ይ ለዛም ነው። አርበኞች አልናቸው። ደጅ አዝማች ተሰማ እርገጤ ያኔ ጣሊያን ወረራ በሚያደርግበት ሰዓት ሞጃና ወደራ በተጉለትና ቡልጋ አንዲት ግራር የምትባል ቦታ ላይ ከሌሎች አጋር አርበኞች ጋር ተገናኝተው ቃል ኪዳን በፈጸሙበት ሰዓት አንድኛው ከይፋት ቀጠና ላይ ደጃዝማች ተሰማ እርገጤ ነበሩ። ይፋት ቀጠና ላይ ያለውን ጦር አርበኛ ጦር አስተባብረው ሲዋጉ የነበሩ። ሌላኛው በተጉለት ቡልጋ በቡልጋ በኩል ኃይለ ማርያም ማሞ ነበሩ እሳቸው። እንዲሁም በመርሐቤቴ አውራጃ እንደዚሁ እንደገና ደግሞ በመንዝ በመንዝ አውራጃ ያሉት በደጃች ከፈለው ወልደ ጻድቅ ወይም ደጃዝ ማች ተከፈለው ወልደ ጻድቅ የምንላቸው እንዲሁም በጅውር እና መራ ቤት አውራጃ ላይ ደግሞ እነ ራስ አበበ አረጋይ እነሱን ጨምሮ አንድ ላይ እዚህ ሞጃና ወደራ ወይም ተጉለትና ቡልጋ አንዲት ግራር ላይ ተገናኝተው ጣሊያንን እንዴት ማርበድበድ እንዳለባቸው ጣሊያንን እንዴት ገርፈው ያንን የኢትዮጵያ ነው የወረረ በተለይ ሸዋ ላይ ትኩረት ያደረገ አማራውን ትኩረት ያደረገ ጄኖሳይድ አማት ያደረገ ጥቃት ሲፈጸምበት ሸዋ ላይ እነዚህ አራት የሸዋ አርበኞች ከሌሎች አጋር አርበኞች ጋር እንዴት አድርገን ጠላትን አሽመድምደን ከዚህ ምድር ማስወጣት መቻል አለብን የሚል ምክረ ሀሳብ አድርገው አንዲት ግራር የምትባል ቦታ ላይ ቃለመሀላ ሲያደርጉ ጥይት ቀብረው ጭምር ነው ቃለመሀላቸውን የፈጸሙት የቀበሩት ጥይት ዛሬም ተገኝቷል። የቀበሩበት ቦታ ላይ ቃል ኪዳን ሰነድ ወይም የቃል ኪዳን መሃል ላይ ያደረጉበት ቦታ ላይ ሄደው ሄደን ጥይቱን አውጥተን ለምስክርነት ለማየት ችለናል። ያንን ታሪክ ነው ዛሬ ላይ አርበኞች እንዲደግሙት የነዛን የነ ደጃዝማች ተሰማር ገጤ ሁሉም ክፍፍል ነው ያደረጉት። በነገራቸው ላይ ያኔ ከዚች ከአንዲት ከአንዲት የቃል ኪዳን ሰነዳቸው በኋላ አለበት። በያውራጃው ወይም በየተሰጠው ቀጠና ላይ ጠላትን መግቢያ መውጫ እንዲያሳጣ ጠላትን በሽምቅም በመደበኛ ውጊያም በተቻለው ሁሉ በጦር በጎራዴ፣ ጉልበት ያለው በጉልበት፣ ስንቅ ያለው ባጋሰስ ጭኖ ሌሎች ሌሎችን ቃለ መሃላ ከፈጸሙ በኋላ ሁሉም በየቀጠናው ሄዶ የጠላትን አከርካሪ በመስበር ረገድ አይተኬ ሚና በታሪክ ድርሳናት ደረጃ አስቀምጠው የሄዱ አብቻችን ናቸው። ደጃዝማች የተሰማ እርገጤን እንደ አብነት የጠቀስኩልህ በይፋት ቀጠና ላይ ሲንቀሳቀስ የነበረውን በተለይ አስቸጋሪ የሚባለውን ያን የጣሊያን ጦር በሽምቅ ውጊያ አይተኬ ሚናቸውን እና የማይረሳ ታሪካቸውን አስቀምጠው የሄዱ አርበኛ ከመሆናቸውም አንጻር ነው ይህንን የጠቀስኩት። አሁንም በተመሳሳይ ይህ በአርበኝነት የተደራጀው በብርጌድ የተደራጀው በጣም በርካታ የቡድን መሳሪያ ይዞ እየተንቀሳቀሰ ያለው አርበኞች ጦር በጣም ከመደበኛውም ጦር ባሻገር ከመደበኛው ጦር ከልጆቻችን ፊት ቀድመን እኛ ነን መሞት ያለብን በሚል ትልቅ ትንቅንቅ እያደረጉ ያለበት ሁኔታ ነው ያለ። ጠላትም እዛው ተሸማቆ የያዛት ቀበሌ ላይ ብቻ ተቀምጦ ምንም ዓይነት እንቅስቃሴ እንዳይኖረው በማድረግ ረገድ ትልቅ ስራ እየሰሩና የሸዋን ሸዋ ላይ የገባውን ሀይል በጋራ ልጅ አዋቂ ሳይል በጋራ ወደ መጣበት ወይም ወደማይመለስበት ወይም ይህንን የሞተ ስርዓት የሞተ ሬሳ የወደቀ ሬሳ ለአንድና ለመጨረሻ ጊዜ በጋራ የምንቀብርበትን የአሰራር ሂደት እየዘረጋን እየጠነከርን እየገነባን ያለንበት ሁኔታ ነው ማለት ነው የምፈልገው። ሌላው ምንድነው ሸዋ ላይ ከዚህ በዘለላ ህዝቡን ከማደራጀት በዘለለ መሰረተ ልማቶችን በተለይ በማህበራዊ ዘርፍ ዙሪያ በጣም በርካታ ስራዎች እየተሰሩ ያለበት ሁኔታ ነው ያለ። እንደ ሸዋ ጠቅላይ ግዛት አኩሪ የሆነ ማህበረሰባችን የኮራበት በተለይ ትምህርትን በተመለከተ፣ ጤናን በተመለከተ፣ የግብርና ግብዓቶችን በተመለከተም ግብርና አሰራሮች እነዚህ እነዚህ የህዝብ መገልገያ ተቋማት ከስርዓቱ ከስርዓቱ አገልጋይነት ነፃ የሆኑ ማናቸውንም አካላቶች በኛ ቀጠና ስር በእኛ ትዕዛዝ በእኛ መምሪያ መሰረት እያንቀሳቀስን እየሰራንና ማህበረሰቡ እንዲገለገል እያደረግን ያለንበት ሁኔታ ነው ያለ። በማህበራዊ ዘርፍ ለአብነት እንኳን ብንጠቅስ በትምህርት ዙሪያ ተማሪዎች ትምህርታቸውን እንዲያቋርጡ በርካታ ስራዎችን ስንሰራ ቆይተናል። ትምህርት ሲባል ምሁራን ያስፈልጋሉ፣ መምህራኖች ያስፈልጋሉ። እነዚህ መምህራኖች በአንድም በሌላ መልኩ ከዚህ በፊት ሲከፈላቸው የነበረ ደመወዝ እንዳይቋረጥባቸው በማድረግ ረገድ ስርዓቱ እኛ በተቆጣጠርናቸው ቦታዎች ላይ ያሉ ምሁራኖችን፣ መምህራኖችን ደሞዝ እንኳን ሲያቋርጥባቸው አንዳንድ ከመሰረተ ልማቶች ላይ የሚገኙ ሳንቲሞችንም ጭምር እያሰባሰብን መምህራኖች እንዳይንገላቱ የከፋ አደጋ ላይ የከፋ ችግር ላይ እንዳይወድቁ ከዚህ በፊት የነበሯቸውን ደሞዝ ከቨር በማድረግ ረገድ ምሁራኖች ሌላ ምሁራን ተተኪ ዜጋ እንዲፈጥሩ በማድረግ ረገድ የሸዋ ጠቅላይ ግዛት የማይተካ ሚናውን ሲጫወት ቆይቷል። አሁንም እንደሚታየው ለፈተና የበቁ ዝም ብሎ ዛሬ የተነሱ ሳይሆኑ ከመጀመሪያው ጀምሮ የትምህርት ገበታቸው ላይ ተገኝተው ሲከታተሉ የነበሩ የስምንተኛ ክፍል ሀገር አቀፍ ፈተናዎችን ክልል አቀፍ ፈተናዎችን እንዲፈተኑ ያደረግንበት ዋነኛ ምክንያቱም ይሄ ነው። ስለዚህ በዚህ ረገድ እንደው ለአብነት እንኳን መጥቀስ ብችል በጣም በርካታ ቦታዎችን ተቆጣጥረን በምናስተዳድረው ቦታዎች ላይ ፈተናው ተካሂዷል። ይህንን ፈተና ያላንዳች የጸጥታ ችግር ያላንዳች አምባጓሮ ያላንዳች ሁከት እንዲጠናቀቅ ትልቁን የጸጥታ ጥበቃ የአንበሳውን ድርሻ ወስዶ ፋኖ አስፈትኗል ማለት ነው የስምንተኛ ክፍልን ዛሬም በተመሳሳይ የስድስተኛ ክፍል ቀጥሏል ማለት ነው። እንደ አብነት እንኳን ብጠቅስ ስርዓቱ የሚያስተዳድራቸው ቦታዎች ላይ ከአንድ ወረዳ ላይ በጣም ጥቂት ቦታዎችን ወይም ሶስት እና አራት ቀበሌዎችን ይዞ ነው የሚያስተዳድረው። ከአንድ ወረዳ ላይ ለምሳሌ አንጾኪያ ገምዛ ወረዳ ላይ እንኳን ሸዋ ሸዋ ጠቅላይ ግዛት አንጾኪያ ገምዛ ወረዳ ላይ ብጠቅስልህ ስርዓቱ የያዘው መኮይ ዋና ከተማዋ ላይ ያሉ ትምህርት ቤቶችን ነው፣ ሶስት ትምህርት ቤቶች አንደኛ ደረጃ ሁለተኛ ደረጃ እና አንድ ከከተማው ወጣ ብሎ ያለ አንድ ትምህርት ቤት አለ። እንደዚሁ ሙያና ቴክኒክ እዛ ላይ ያሉ ተማሪዎችን ነው ያስፈተነው ነው። ከዚህ ወረዳ ወደ ሀያ አንድ ትምህርት ቤቶች አሉ። በአጠቃላይ ወረዳው ላይ ሀያ አንዱ ትምህርት ቤቶች ሶስቱን ብቻ አሉ ስርዓቱ ያስፈተነው ማለት ነው። ስርዓቱ ተቆጣጥሮ የያዛቸው ሶስቱን ትምህርት ቤቶች ብቻ ነው። ከዛ ውጭ አስራ ስምንቱን ትምህርት ቤት ተቆጣጥሮ ተማሪዎች በስርዓት ትምህርት አገልግሎታቸው ላይ ትምህርት ገበታቸው ላይ እንዲገኙ በማድረግ ረገድ የክላስተር መሪዎች መምህራኖች በስርዓቱ የትምህርት ገበታቸው ላይ ተገኝተው ተማሪዎችን ክትትል ከማድረግ በዘለለ ተማሪዎች የትምህርት ገበታቸው ላይ ተገኝተው ምን ያክል የእውቀቱ ተቋዳሽ ሆነዋል፣ ምን ያክል ግንዛቤው ተፈጥሮላቸው፣ ምን ያክል ትምህርታቸውን ውስጥ በአግባቡ እየተከታተሉ እንደሆነ መምህራኖችንም ጭምር ገምገማ በመገምገም በጣም ጠንከር ያሉ ስራዎችን ስንሰራ ቆይተናል ማለት ነው። ስለዚህ ስርዓቱ ከያዛቸው ሶስት ትምህርት ቤቶች በዘለለ አስራ ስምንቱን ትምህርት ቤቶች በትናንትናው ዕለት እንዲፈጠኑ አድርገናል ማለት ነው። አስራ ስምንቱን ትምህርት ቤቶች በእኛ ቁጥጥር ስር ሆኖ እኛ በምናስተዳድራቸው ቀጠናዎች በዚህ ልክ ነው። ስርዓቱ የሞኝ ለቅሶ ሲያለቅ ስሰማለሁ አንዳንዴ። የውሸት ፕሮፓጋንዳ መገለጫው ነው፣ ውሸት መገለጫው ነው። ያው እንግዲህ አልሞት ባይ ተጋዳይ ነው የያዘው የአልሞት ባይነት ተጋዳይ የአልሞት ባይ ተጋዳይነት አካሄድ ስለሆነ በጣም ብዙ የውሸት ፕሮፓጋንዳዎችን፣ የውሸት ትርክቶችን፣ የውሸት ዶኩሜንታሪዎችን እዛው ተቆጣጥሮት በያዛቸው አንድ ቀበሌ ላይ ህዝብ በጭንቀት እያጨናነቀ እየሰበሰበ ገበሬውን ሞፈር ቀንበር ይዞ በግድ እያስጨነቀ ወደ ስብሰባ አዳራሽ እያስገባ የውሸት ትርክት ሲያወራቸው ከዛ እሱ ወይም ስርዓቱ ተቆጣጥሮ ከሚያስተዳድራቸው ውጭ ያሉ ቀበሌዎችን ታሪክ ስለሚሰሙ፣ ከከተማው ስርዓቱ ከሚያስተዳድራቸው ቦታ እኛ ወደምናስተዳድራቸው ቦታ እየመጡ በርካታ ዜጋ ወይም በርካታ ነዋሪዎች የዛ ወረዳ ነዋሪዎች እኛ የተቆጣጠርናቸው ቦታዎች ላይ ድረስ መጥተው የፍትህ አገልግሎት የሚያገኙበት አጋጣሚ ስላለ፣ ማህበረሰቡም ጠንቅቆ ስለሚያውቃቸው ለዛም ነው እንደ ፊልም እንደ ጨዋታ እንደ ተረት ተረት። ወይም ህፃን ልጅ አሻንጉሊት ይዞ እንደሚጫወት ነበር የሚያዩት። ስርዓቱ በዚህ ልክን ያለው ሌላው ያው እንግዲህ ስርዓቱ ከተለያየ ቦታ ላይ በዚህ ስርዓት መር እንግዲህ ይህ ስርዓት ህገ መንግስት ህገ መንግስታዊ መር በሆነ መልኩ ስርዓቱን ስርዓቱ በሚመራው መልኩ በጣም በርካታ ቦታዎች ላይ ከክልሉም ውጭ ክልሉም ውስጥ ያሉ የሌላ ብሄር ተወላጆችን በማ አፈናቀለው ረገድ አይተክ የሚናዎችን ተጫውቶ እየሰራ ያለ ስርዓት ነው። ይሄ መንግስታዊ መር የሆነ ስርዓት ወይ መንግስታዊ መር የሆነ ጄኖሳይድ እየፈጸመ ያለበት ሁኔታ ነው ያለ። ለአብነት እንኳን መጥቀስ ቢቻል ከወለጋ፣ ከበደኖ፣ ከአርባጉጉ እና ከበርካታ ቦታዎች ላይ የተፈናቀሉ በርካታ አማራዎች ደብረብርሃን ላይ ይገኛሉ፣ ወሎ ላይ ይገኛሉ፣ እዚሁ በሸዋሮቢት ዙሪያ ይገኛሉ በርካታ ተፈናቃዮች እነዚህን ተፈናቃዮች ይዘን ነው እየተዋጋን ያሉ። ለእነዚህ ተፈናቃዮች እነዚህ ሰብአዊ መብት ድጋፍ የሚያደርጉ አካላቶች አንዳንድ እየጎበኟቸው በዛ፣ እንደዚሁም ህዝባችን የማይነጥፍ እጅ አለው። ከህዝባችን በሚሰበሰቡ አንዳንድ ግብዓቶች በሚያገኟት ነው እየተዳደሩ ያለ በዚህ ልክ ነው እየሆንን ያለ። ሌላው ደግሞ በዚህ በአፋርና በኦሮሞ በኩል በኦሮሞ ብሔረሰብ ዞን በኩል ያሉ ወንድማማቾች እርስ በርስ እንዲጋጩ በማድረግ የተፈናቀሉ ወንድሞች አሉ። የአፋር ወንድሞቻችን የፋኖን ነፃ ቀጠና ፈልገው ፋኖ አሁን እየታገለበት ያለው መንገድ ለአማራው ብቻ ሳይሆን አጠቃላይ እንደ ኢትዮጵያ ላሉ ብሔር ብሔረሰቦች ለአፋሩም ለሌሎች ብሔር ብሔረሰቦችም ጠቃሚ የሆነ አሻጋሪ የሆነ የትግል ምዕራፍ የያዘ ፋኖ ስለሆነ ይህንን ልንደግፍና ልንቀላቀል ይገባል ብለው ቀጥታ ፋኖ ወደሚያስተዳድራቸው ነጻ ቀጠናዎች ነው የገቡት። በእምነት በእምነት በራሳቸው በምን ልበልህ ወደው ፈቅደው የፋኖ የትግል ምዕራፍ የፋኖ ትግል ነው ወደፊት ሊያራምደን የሚችለው በሚል ስሜት ወደ እኛ ወደ ተቆጣጠርናቸው ቀጠናዎች ገብተው የተገለገሉ እና ተጠልለው ያለበት ሁኔታ ነው ያለ። በጣም በርካታ ናቸው። እነዚህን ወደኛ ወደምናስተዳድረው ቀጠና ገብተው ተጠልለው ያሉ የአፋር ተፈናቃዮች በፍጹም ወንድማዊነት በፍጹም አጋርነት በፍጹም ታሪካዊ ትስስርነት ከዚህ በፊት የነበረውን የሁለቱን ወንድም ብሔሮች መስተጋብርን በሚያስተሳስር መልኩ የገለጹበት ነው። እንዳያችሁት በፎቶና በቪዲዮ ማስረጃው ደርሷችሁ ሊሆን ይችላል። በአጋጣሚ አርበኛ መከታው ማሞ እነዚህን ተፈናቃዮች ጉብኝት አድርጓል። በጉብኝቱ ሰዓት በጣም በርካታ የሆኑ ንግግሮችን አድርገዋል። ከተፈናቃዮቹ መካከል የሰጧቸው የምስክርነት ቃሎች አሉ። በተለይ በሸዋ ጠቅላይ ግዛት የሚያስተዳድራቸው በአርበኛ መከተማሞ እየተመራ የሚተዳደረው ኃይል እንዲሁም በነፃ ቀጠናው ላይ እየተዳደረ ያለው ህዝብ በጣም በሚገርም ሁኔታ ህዝቡ በስርዓት ትክክለኛ ፍትህ እያገኘ በስርዓት እየተዳደረ እንደሆነ ያዩበትና የመሰከሩበት የፋኖን ትግል ሌላውም ሰው መቀላቀል መቻልም ጭምር እንዳለበት በኩራት ሲናገሩ ነበረ። ከዛም በዘለለ ግን አርበኛ መክተ ማሞ የዚህ ዘመን ምልክት፣ የዚህ ዘመን ራስ ዳርጌ የሸዋ ህዝብ ምልክት ብቻ ሳይሆን እንደ አማራ ብቻ ሳይሆን እንደ አጠቃላይ ሌሎች አጋር ወንድሞቻችንም ጭምር ምን ያክል የዋህ ምን ያክል ሩሩህ ምን ያክል አሻጋሪ ሀሳብ ይዞ እየተንቀሳቀሰ ያለ መሪ እንደሆነ ምስክርነት የሰጡበት ናቸው። እንግዲህ ከአፋር መጥተው ማለት ነው። እንግዲህ ጉዲያሳ ይሄንን የእኛው አብራ ክፋዮች ናቸው። እነሱም እኛ በአርበኛ መከታው ስር የሚገኘው ጦር ምስክርነቱን ቢሰጥ አብሮ ነው ልንለው እንችላለን። ነገር ግን ከዛ ውጭ ያሉ ማህበረሰቦች በተፈናቃይነት መጥተው ጉብኝት አድርጎላቸው የማበረታቻ አይዟችሁ፣ ጠንክሩ እኛ በምናስተዳድራቸው ቦታዎች ላይ ምንም አይነት እንከን እሾህም እንደማይወጋቸው ጋራንቲ ሰጥቶ ኃላፊነቱን ተቋሙ ኃላፊነቱንም ጭምር መውሰድ እንደሚችል ቃል ገብቶላቸው በጣም አመስግነው በእንባ ተራጭተው እንግዲህ በዚህ ልክ የአንድ የፋኖ መሪ መጥቶ ሰው ብሎ ሲጠይቀን ምን ያክል ተቋሙ የልጅ አዋቂዎችን ትክክለኛ መሪዎችን የያዘ እንደሆነ የሚያመላክት መሆኑን በዛው አጋጣሚ ከተፈናቃይ አባቶችና እና ወንድም እህቶች እንደዚሁም ሳያዱላዎች ትላልቅ አዛውንት እናቶች አሉ ምስክርነታቸውን የሰጡበት ሂደት ነው ያለው። በዚህ ልክ ነው እየተንቀሳቀስን ያለ ነው። ሸዋ ላይ በጣም በርካታ ድሎችንም እያስመዘገብን ነው። በዚሁ አጋጣሚ በነገራችን ላይ ሰሞኑን አንድም ቀን አርፈን አናቅም። በመራቤቴ አውራጃ በተጎራ በአንጾኪያ ገምዛ ወረዳ ዙሪያ እንደዚሁም በሸዋሮቢት ዙሪያ በመንዝ ማማ ወደ ወገሬ በነበሩ እንቅስቃሴዎች፣ ሞና ወደራ ከሰላ ድንጋይ እንቅስቃሴ ያደረገውን ኃይል አርበኞች አባቶችና እንደዚሁም መደበኛው ተዋጊ ጦር አፄ ዳዊት ክፍለ ጦር ሻለቃ ደረጃ ተሳትፈውበታል። ይህንን ጦር አሳፍረው እርስ በርስ ጭምር። ስርዓቱ እርስ በርስ ጭምር ሚኒሻና አድማ በጠና እንዲሁም አድማ በጠና እና መከላከያ እርስ በርስ እንዲገጥም በማድረግ ካራክተር አሳሲኔሽን በመስጠት በማወዛገብ እርስ በርስ በማመታት በማስከዳት የመጣውን ኃይል አሳፍሮ መመለስ ብቻ ሳይሆን በመደምሰስ ሙትና ቆስለኛን ተሸክሞ እንዲሄድ በማድረግ ረገድ የአንበሳውን ድርሻ እየተጫወቱ ያለበት ሁኔታ ነው ያለ አባት አረበኛው አባት አረበኛ ስል ትንሽ አርበኞች በሚል አሳድገነዋል። አርበኞቹ ከመደበኛ ተዋጊው ጦር ጋር ተፈትኖ በወጣው እንደ ወርቅ ነጥሮ በወጣው በጽናት ተፈትኖ በወጣው ከመደበኛ ጦሩ ጋር ጎን ሰለፍ ጠራት ላይ ጠንካራ ክንዳቸውን እያሳረፉ ያለበት ሁኔታ ነው ያለ። ወደፊት ለምንገሰግሰውም ወደፊት ለምናደርገውም ጉዞ ይበል የሚያሰኝ ጠንካራ ስራዎችና ደረጃጀቶች የተሰሩበት ስራ ነው ያለው። ሌላው በምራ ቤት አውራጃ ደጃ አዝማች ተሰማር ገጤ ክፍለ ጦርና እንደዚሁም ጣይቱ ክፍለ ጦር እንግዲህ ከአጼ ዘሪያቆ ክፍለ ጦር ጣይቱ ብርጌድ ነበር የምትባለው ከዚህ በፊት የሰራዊት ቁመነዋል አስተካክላ አጠንክራ በመሳሪያ ብዛት፣ እንደዚሁ በትጥቅ ብዛት በሀይል ብዛት ራሷን አዘምና ወደ ክፍለ ጦር ያደገችበት ሁኔታ ነው ያለ። ወደ ክፍለ ጦር ካደገች በኋላ ሙሉ የክፍለ ጦር ቁመና ሪፎርም ከተሰራላት በኋላ ቀጥታ መራቤት አውራጃ በሚዳ መራኛ ቀጠና ላይ ነው የገባችው። እዛ ከገባች በኋላ እንደገባች በጠላት ላይ ቀጥታ እርምጃ ነው የወሰደችው። እንግዲህ በርካታ አድማ ብተና እንትን ሚኒሻ እና ፖሊስ መከላከያ ነው የተደመሰሰው። ለአብነት እንኳን ብጠቅስልህ አራት ሚኒሻ አንድ የፖሊስ አዛዥ እንደዚሁም አራት መከላከያ ተደምስሷል ቀጥታ የተደመሰሱትን ነው የምነግርህ በቁጥር ያላወቅናቸው ናቸው የተደመሰሱም አሉ በጣም በርካታ የስርዓቱ ቁስለኛ ሚዲያ መራኛ ገብቷል መራኛ ገብቷል ጉዲ ያሳይ በዚህ ልክ መደበኛ ጦር ያልኩህ ክፍለ ጦሮቻችን በሁለት ኮር የተዋቀሩት ክፍለ ጦሮች ማለት ነው። ቀጠና የላቸው። አርበኛ መከታው ማሞ የሸዋ ጠቅላይ ግዛት እዝ ዋና አዛዥ በአስተላለፈው መምሪያ መሰረት ማንኛውም በክፍለ ጦር የተደራጀ ኃይል በብርጌ የተደራጀ ኃይል አንዲት ሰፈር ላይ ወይም አንዲት ጎጥ ላይ ይሄ ቀበሌ ይሄ ቀጠና የእኔ ነው በሚል ተልካሽ ሰበብ አንዲት ጎጥ ላይ ተቀርቅሮ ወይም ቀበሌ ይዞ ነፃ ሊያወጣ የሚችል ኃይል ሊሆን ስለማይችል ነፃ ልንወጣ የምንችለው የተንቀሳቀሰ በተለያዩ አውደ ግንባሮች ላይ እየተፈተነ በውጊያ ብቃቱ የተፈተነ በጽናት እንዲሁም በተለያዩ የአየር ንብረቶችን ተቋቁሞ ያለፈ የጽናት ድምር ውጤት የሆነ ሰራዊት መሆን መቻል አለበት በሚል እምነቱ እየተንቀሳቀሱ ያሉ ክፍለ ጦሮች ናቸው። አጠቃላይ ሸዋ ላይ ያለውን ሀይል ወይም ሸዋ ላይ ያለውን በሸዋ ጠቅላይ ግዛት የሚንቀሳቀሰው ማናቸውን ሀይል በጣም በርካታ የሸዋ ቀጠናዎችን በመንዝ ቀጠና ብትል በመራቤት ወራጃ ብትል በጅሩ ቀጠና ብትል በደብረ ብርሃን ዙሪያ ተጉለት እና ቡልጋ ሞጃና ወደራ ብትል፣ እንደዚሁም በአንኮበር ቀጠና፣ ይፋት ቀጠና ሙሉን ብትል በመንዝ ቀጠና ንግሼ በጣም በርካታ ቀጠናዎችን በርካታ ቀጠናዎችን ተቆጣጥረን ስርዓቱን ውሃ ውሃ እያሰኙን ያለበት ሁኔታ ነው ያለ። በዚህ ልክ ነው ያለው። ዞሮ በቀጣይ ለምናደርገው የክተት አዋጅ ሕዝቡን አጠቃላይ ዝግጁ አድርገን በቀጣይ ለክረምትም ያለንን ትግል ወደፊት ለማራመድ በርካታ ስራዎችን እየሰራን ያለንበት ሁኔታ ነው ያለ። እነዚህ ስራዎች ደግሞ አኩሪ እና ለሌሎች አጋር ወንድሞቻችንም ብርታት የሚሆኑ የአሰራር ሂደታችን ሊደገፍና ባህርያነት እንዲሁም በምሳሌነት እየወሰዱ ሊጠቀሙበት የሚገባ እንደ ሪፈረንስ እንደ ግብአት፣ እንዲሁም እንደ ምንድነው ቃላቱ እያጠረኝ ሆኖ ነው፣ ሊጠቀሙበት የሚገባ ነው ሌሎች ወንድሞቻችንም ለማለት ፈልጌ ነው። በዚህ ልክ ሸዋ ቀጠና ላይ ያለው ትግል እየጎመራ እያደገ ወደፊት ለምናደርገው ትግል እየጠነከርን እየተጓዝን ያለንበት ሁኔታ እንዳለ ለመግለጽ ወዳለሁ እርግዬ፣ ሌላ የምጠይቀኝ ጥያቄ ከሌለ ለጊዜው ያለኝ መረጃ ይህን ይመስላል። አመሰግናለሁ። እንግዲህ ወንድም ዓለም አበበ በጣም ሰፋ ያለ ማብራሪያ ሰጥተህናል። እንግዲህ ይሄ ደግሞ ዛሬ የሰጡ ማብራሪያ ከከፍተኛ ግዳጅ ላይ ሆነህ በተገኘችው አጭር ጊዜ ነውእና ከልብ አመሰግናለሁ። ብዙ ጥያቄዎች አሉ፣ ልክ ነህ። ብትግራችን ሰፊ ነው፣ ጥያቄያችንም ብዙ ነው። ሌላ ጊዜ በሰፊው እንመለሳለን። ባላችሁበት በሰላሙኑ በድል እንገናኝ። ወንድማለም እኔንም ለዚህ ቃለ መጠይቅ በዚህ ጠባብ ጊዜ ስለጋበዝከኝ በተቋሙ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ስም ምስጋና የላቅ ያለ ነው። ሁሉንም የጣቢያችሁን አባላቶች እናመሰግናለን። ስለምታደርጉት የአየር ላይ የሚኒስትር ሚዲያ፣ የሶሻል ሚዲያ ተጋድሎ ምስጋናችን ላቅ ያለ ነው። ሁላችንም ለአንድነት አበክረን እንስራ፣ አንድንሆን። አንድነት ኃይል ነው። አንድነት የአሸናፊነት ሚስጥር ነው። ስንሰባሰብ ያምርብናል። የብዙ ውጣ ውረዶች ድምር ውጤት መሆናችን ስንሰባሰብ የምናደርገው የድል ዜና ምስክር ስለሚሆን እንሰባሰብ የሚል መልእክት ነው ማስተላለፍ እንፈልገው። አመሰግናለሁ። እርጌ፣ እኔም አመሰግናለሁ። እግዚአብሔር ስኝ ወንድማለም።